ነገር ግን እንግዲህ እኛ ባልጠበቅንበት ሁኔታ ከጀርባችን ይሁን እንደምትመለከችው፣ እንደዚህ ያደረገን ከጀርባችን የተወጋ ነው፣ ከጀርባችን የተጠቃ ነው። ገባሽ አይደለም በቃ እምልሽ በጣም ማለት የሚገርም መደረግ የሌለበት ነገር ነው እኛ ላይ አደረገና፣ ለምን በኢየሱስ ስም ወይኔ። ትራሱን ላስተካ አሞህ ነው። ተወሰነ ተወሰነ ተወሰነ። እንግዲህ አሁን ባለበት ሁኔታ ላይ ባህሪው ይተጋባበት ነው እሱ። አንዳንድ የመቃረሻት እንደ ጅብ የመጮ እና እገላ መቁነጥነ ባህሪ ያሳያል። ከአንድ ታማሚ የማይጠበቅ ገጸ ባህሪያት እናይበታለን። እንግዲህ የመቃብር አፈር የሚባለው ነገር አለ አይደለም? እሱን እላይ እላይ ረጨብኝ እና እንግዲህ እራሴ ስስት ነው የነከሰኝ ጥቃቱንም ያደረሰብኝ እና እንደምትመለከችው፣ እንዲያውም ሰሞኑን ይህንንም እንደዚህ ማንቀሳቀስ አልችልም ነበረ። አሁን ግን ይኸውልሽ፣ ይህም እየተንቀሳቀሰ ነው። ጥርሱ በጣም ከፍተኛ ነው አይነት ጥርስ ይመስላችኋል። ማለት ይሄ በቃ አውሪ ሆኖ ነበር ማለትርጨዝሮብዙታፋለ ነገ ተፈጥሮ ነበረና በየሱስ ስም ሰላም! ውድ ተመልካቾቻችን እንደምንሰነበታችሁ። በዛሬ ፕሮግራማችን እንግዲህ ንጉስ ሚዲያ በሰው ጅብ ተበልቶ ሆስፒታል ተኝቷል ተብለን የተፈጠረውን ነገር ከራሱ አንደበት ለመስማት ከመጨረሻው መጨረሻው ድረስ ያለውን ነገር ከራሱ አንደበት የምንሰማው ይሆናል። ለቻናሉ አዲስ የሆናችሁ ሰዎች ቻናሉ ላይክ ሰብስክራይብ ማድረግ እንዳትረሱን ከኛ ጋር

እነሱ ነገሮች በሙሉ ተደርገውልኝ ነው እንጂ መጀመሪያ ላይ ብታዩ በጣም ከባድ ነበር። ከባድ ጊዜ ነው ስሉ ትንሽ እየመረቀዘ ነው እንትና አለ። የተወሰነ መድረቅ ስላልቻለ እንግዲህ አሁን ላይ እየፈሰሰ ነው ደምና፣ እሱን ነገር እንግዲህ ለማስቆም ዶክተሮቹም እየተረባረቡ ነው። በዛ መሀል ላይ ነው እናንተም ጓደኞቼ ስለሆናችሁ እናንተም እንግዲህ መነጋገር ስላለብን ያለውንም ነገር መወያየት ስላለብን ነው እንግዲህ

እሱን እንግዲህ በመፍታት ላይ ሳለን ነው እንደዚህ ነገር የተፈጠረው እና ያው ኬዙን እንግዲህ የተወሰነውን ተመልክተሽዋል አንቺ። ያው ከድንጋጤው በኋላ ያላየው ሰው የለም፣ ሁሉም ሰው ነው ያየውና የተወሰነውን ተመልክተሽዋል። እንግዲህ ምን መሰለሽ፣ ኬዙን ያው በአጭሩ ነው የምገልጽልሽ። ያው አንድ እናት ነበሩ፣ እንግዲህ ሁለት ባልና ሚስት ነበሩ፣ ባለትዳሩ ማለት ነው። እና እንግዲህ ሁለቱ በሚኖሩበት ታይም ላይ ያው ይሄ የመተት የባድ አምልኮ ነገር የለም እንደዚያ የት ነገር ነበር። በቤተሰባቸው በልጁ ቤተሰብ እና በልጅቷ ቤተሰብ እናት ላይ ማለት ነው ልጅ አታቅም። ይሄንን ነገር ደግሞ ባይገረምሽ ነፍሰ ጡር ነች ልጅቷ ማለት ነው ትክክል። ጫካ ውስጥ የሚያገኘናት ነፍሰ ጡር ሆና ነው። እና ብዙ የባድ አምልኮ ይካሄዳሉ። እንግዲህ አሁን ላይ ያው ያንን ነገር መደጋገም ነው የሚሆነው ብዬ ነው ግን እነግርሻ ማለት ባለቤቷ የለም ባለቤቷ ነው ባለቤቷ አምልኮ ያመልካል። ይሄ መተት ምናምን የለም እንደዚህ የት ነገሮችን ነው የሚያደርገው በቃ አዎ፣ ተደብቆ ቤት ውስጥ እየገባ እጣን ያጨሳል። በቃ ምልሽ ወደ ሰው ጅብነትም ይቀይረዋል። ብዙ ነገሮችን ያደርጋል። ይሄን ነገር ደግሞ የወረሰው ከቤተሰቦቹ ነው። አሃ የሱ ባይገርምሽ፣ እኔ እንደውም ይኸውልሽ ብዙ ነገሮችን ለሱ ለማድረግ በቃ ከኛ ክሮች ጋር፣ ከኛ ባሎች ጋር ብዙ ነገሮችን እየሞከረን ነበረ። ከሱ አልፈን እንግዲህ ለቤተሰቦቹም ሰውቹ ከእንደዛ አይነት ነገር ውስጥ እንዲወጡ እዚህ እንዲመጡና የተለያዩ ትምህርቶችን እንዲማሩ ለማድረግ እየሞከረን ነበረ። ነገር ግን እንግዲህ እኛ ባልጠበቅንበት ሁኔታ ከጀርባችን ይሁን እንደምትመለከተው እንደዚህ ያደረገን ከጀርባችን የተወጋ ነው፣ ከጀርባችን የተጠቃ ነው። ገባሽ አይደለም? በቃ እምልሽ በጣም መደረግ የሌለበት ነገር ነው እኛ ላይ ያደረገና፣ በኢየሱስ ስም። ወይኔ ትራሱን ላስተካ አመው ነው የተወሰነ የተወሰነ የተወሰነ እንግዲህ ያው ክብሎን እንትና ተርከሉት እንግዲህ እኔ በምከታተልበት ሰዓት እንግዲህ አሁን ያለው ነገር በጣም ከባድ ነው። ያው በለፈነው አውሪ የነከሱ ነው እንጂ የሰው አውሪ የነከሰው ማለት እኛም ከአይምሮ በላይ ነው። ያው ግን ያው ሕክምና የተደረገለት ነው። ያው ከሌላ ቦታ ላይ ስጋ መጥቶ የሚለጠፍለት ስጋው የለም፣ ተቦጭቋል። እጁ ፓርት ተቦጭቋል። ያው ከሌላ ቦታ ከሰውነቱ ክፍል ላይ ተቆርጦ ነው የሚለጠፈው እና ግን ያው እንዳልኩሽ በምርመራ ላይ ነው ያለው። ሰውዬው በሕግ አካል ተይዞ በምርመራ ላይ ነው። አዎ ነካሾ ያው የደም ምርመራ ይተረጉለታል። ተዛማጆ ወይም ተላላፊ በሽታ ይኖረው እንደሆነ ለማወቅ ምርመራ የተደረገ ነው። እስካሁን ያገኘ ነገር የለም። ግን ያው ልጁ አሁን ባለበት ሁኔታ ላይ ባህሉ እየተጋባበት የሚመስለው አንዳንድ የመቃሸት እንደ ጅብ የመጮ

ያስቃዣኛል። የተወሰኑ ነገሮች እንግዲህ አዎ፣ ማለት አሁን ምን እየሆንክ እንደሆነ ለአንተ ይታወቃል። ማለት በሰመመን ነው እንግዲህ ያው፣ የመቃዠት ነገር የለም። እንደዚህ አሉ እንደምትመለከችው፣ እዚህ ጋር መተንፈስም ስለሚያቅጠኝ አንዳንዴ በዚህ ነው የምተነፍሰውና የሚያጥራሁት አየርም አንዳንዴ የሚያጥርብኝ ታይሞች አሉ። አሁን ላይ አሁን ደህና ነኝ። በጣም እንግዲህ የሚያስፈራ ነገር ነው ያሳለፍኩትና እሱም ይመስለኛል እንግዲህ የሚያስቃዠኝ። ማለት ይሄ እንትን ነው ቅዠት ነው አሁን እየሆንከው ያለው እሺ በቃ እንርሳውና ወደ እንትን እንመለስ ወደ ነበርንበት። እና አሁን አንተ ማለት ከባድ እንትን የደረሰብህና ሰውየው ምናምን በህግ ጥላ ስር እንደሆነ ምናምን ነግረውኛል። እና ከሰውየው ጋር ጉዳቱ እንዴት ነበር? የፈጸመብህ ሁኔታው እንዴት ነበረ? ያው እንግዲህ ያ ነገር የተፈጸመው እኛ ባልጠበቅንበትና እንግዲህ ባላሰብንበት ሰዓት ላይ ነው ባለቤቱን እንግዲህ እርጉዝ ነች ብዬሽ አለው እና መብሰጡን ሚስቱን እዛ ጫካ ውስጥ ስላገኘናት እኛ በጣም ተደናግጠን ነበረ። የሚገርምሽ እንግዲህ በድንገት ነው በቅስፈትም ሄድ ነው ገባሽ። እንደዚህ ዓይነት ቦታ ነች የምትገኘው። በጣም ብዙ አልፍቶን ነበረ። ኪሩቤል ይባላል፣ እንደዚህ ጥቃት ያደረሰብኝ ሰው ና እሱንም ለማግኘት በጣም አልፍቶን ነበረ። ብዙ ነገሮችን ለፍተን እንግዲህ መስሪያ ቤቶቹ ድረስ ሄደን፣ የተለያዩ ቦታዎች ሄደን ነው ፈልገን ያገኘ ነው የነበረው እና በደንብ እንግዲህ ከብዙ ድካም ከብዙ ማወጣጣት በኋላ ነው ባለቤቱ እዛ ጫካ ውስጥ እንደምትገኝም የገለጸልን የነበረው ያው እንግዲህ ይሄ እዛ ሄድን፣ እዛ ከሄድን በኋላ የተመለከትነው ነገር በጣም ነበረ የሚያሳዝነው። እንግዲህ ዋሻ ውስጥ ነው የምትኖረው፣ እዛው ጫካ ውስጥ ነው እያበሰለች የምትበለው የነበረው። የምር እንግዲህ እንደዛ ነበር እና ብዙ ነገሮች እንደዛ ነበሩ። ማለት ይሄ ነገር አሁን እኛ አሁን እኔ እንኳን የማውቀው ይሄ የሰው ጅን ምናምን ሲባል ማለት እንደዚህ የሚቀየሩት አፈ ታሪክ ምንድን ነው ይባላል። ይሄ ወሬ ነው እንጂ እንደዚህ እውነተኛ ነገር ያለ አልመሰለኝም ነበረ። እና አሁንም ያው እንትንም እንዳየው በጣም ጥቃት ደርሶባሃል። እንጃ ከአይምሮ በላይ ነው እየተፈጠረው ነገር። ባለቤቱስ ውስጥ ከአንተ ጋር ጉዳት ደርሶባታል፣ እሷስ ምን አይነት ሁኔታ ላይ ነው የምትገኘው? በጣም ቆንጆ ጥያቄ፣ የበሰለ ጥያቄዎች ነው የጠየቅሽኝ። እና ባለቤቱ ያው እሷ ሳትፈልግ ነበረ እንደዚህ ጫካ ውስጥ የምትገባው ከሷ ፍላጎት ውጪ፣ ከሷ ቁጥጥር ውጪ አሁን እንደኔ እንደተመለከተሽ የለም ከቁጥጥር ውጪ እንደመሆነ እሷም እንደዚህ ከቁጥጥር ውጪ ሆና ነው እንግዲህ አንገት ላይ የሚደረግ በሀብል መተት አድርገውባት እዛ ውስጥ የምትገባ የነበረው እና እሷ ላይ ጥቃት አላደረሰባትም። እኛ ነገሮችን በቃ በደንብ ጥብቅ እያደረግን እሱ ውስጥ ነገሩን እያከረርን ስንመጣ እንግዲህ ሁሉም ጥፋተኝነቱን በሙሉ ወደሱ እያዞሩን፣ ወደ ቤተሰቦቹ እያዞሩን ስንመጣ በድንገት ነው እንግዲህ እንግዲህ የመቃብር አፈር የሚባለው ነገር አለ አይደል እሱን ላይ ላይ ረጨብኝና እንግዲህ ስወድቅ ራሴን ስስት ነው የነከሰኝ ጥቃቱንም የሚያደርሰብኝና እንደምትመለከችው እንደውም ሰሞኑን ይህንንም እንደዚህ ማንቀሳቀስ አልችልም ነበር አሁን ግን ይኸውልሽ ይህም እየተንቀሳቀሰ ነው ማለት ቁስሉ ግን ትንሽ ይሄ እንትን ለመሄድ ትንሽ ይከብዳል እንትን ብሎ ነበር እና ይሄ ትንሽ እየደረቀም እንዲመጣ ምናምን ብሎ ነበር እና ትንሽ ይገባኛል እየተፈጠረ እና አሁን ባለቤቱ ምናም ደህና ናት ጽንሱ የእሷንስ ነገር እንዴት አደረጋችሁት ወዴት ነው የደረሰው ያው እንግዲህ ያንን ሁኔታ እኔ መቆጣጠር እንደዚህ በምትመለከችኝ ሁኔታ ይከብዳል ነገሮችን በሙሉ እንግዲህ ያው የእኛ አባላቶች ይቆጣጠሩታል በእነሱ ውስጥ ነው ያለው እና እነሱ ነው የሚቆጣጠሩትም ያለውን ነገር እኔ እንግዲህ በዚህ ሰዓት ላይ ራሴን እያስታመምኩኝ ነው ያለሁት ራሴን እንግዲህ አስታሚ ቶሎ ወደ ስራ ለመመለስ ነው እየሞከርኩኝ ያለሁትና ይህም ስራ ነው እንጂ ንጉስ። ታው እንጂ ከባድ እንትን እኮ ነው ይሄ። ማለት ያደረከው ነገር በጣም ከባድ ነው። ያው እኛ ጋር የሚመጡትን ኬዞች እንግዲህ ያው ታቃቸዋል፣ አንድ አይነት የስራ ሙያ ላይ ስላለን። ትክክል። እና እንጃ ይሄ ካይምሩ ማለት ቤተሰብስ ይሄንን ማለት ከባድ ነው በጣም ያስተነ፣ እንግዲህ በጣም ቤተሰብም ሲመስሉ ቤተሰብም እንግዲህ ሲሰሙ ይሄን ነገር በጣም ደንግጠው ነበረ። ያው በሰሙበት ሰዓት ላይ በጣም ብዙ ነገር ተፈጥሮ ነበረና፣ በየሱስ ወይኔ ጉዴ ይቅርታ። በጣም እያስ እንትን ደግጬ ነው ይቅርታ። ማለት አይዞሽ አንዳንድ ያው ሰውነቴ ትንሽ ከቁጥጥር ውጪ ይሆናልና፣ ለዛ ነው እንግዲህ አይዞሽ። ያለው ነገር በሙሉ ነው፣ በጣም ከፍተኛ ነው። ያንን አይነት ጥርስ ይመስላችኋል። ማለት ይሄ በቃ አውሬ ሆኖ ነበር ማለት ነው፣ ሰውየው አሁን እንደዚህ አይነት ጥርሶች ብዙ ጊዜ ማለት ንክሻው ላይ አሁን የእኛ ጥርስ አለ፣ ይሄ እንትንም ያለ ጥርስ ይሄ የአውሬ ጥርስ አለ እና የእሱ አደጋው ሲደርስ እናንተ በምን አይነት ይሄ ሰው ሆኖ ነው የነከሰው? ሰው ሆኖ ነው እስካሁን ያነሰው? ይሄ የሰውነት አይመስልም። ፊልም ላይ እንደምናየው አሁን ይሄ ቫምፓየር ምናምን የሚባለው አይነት ጥርሶች አሉ፣ የዚህ አይነት ነው የሚመስለው። አጥንቱ ድረስ ዘልቋል እኮ በጣም አሁን አልነካክሱና አዘነጣጠሩ ዘየት ያለ ነው ያንኩ ከዚያ ቦታ ስጋን ሁን ሸፈን የሚያስገድደው ያለው ነው እንጂ ጉን ሰርጉዶ ነው የሚቀራው። አሁን በዛ ልክ ይቀራ ይባል አሁን ማለት የጤና ሁኔታ እንዴት ነው ያለው? ይሄ ማለት ሁኔታ አንስቲ ያስረዳኛው ያለህበትን። አሁን እንግዲህ እንደምትመለከችኝ ነው። የተወሰነ የመቃዠት ሁኔታና የፍርሃቱም አለ አይደለም። ያጋጠመኝ ነገር እንግዲህ የሰው ጅብ ነው የነከሰኝና እንደሱም አይነቶች ያው ትንሽ ፍርሀት ጭሮብኝ ነው እስቲ አስጨንቀውኝ ነው እንግዲህ እንደዚህም እንዲሆን ያደረጉት። በጣም ጤነኛ ነኝ። እንግዲህ ቁስሉም እንደምትመለከቱ አሁን እየሻረ ነው። የተወሰነ እንግዲህ አለው እሱ ነገሮች ከተስተካከሉ ከደረቁ በኋላ እንግዲህ ያው በሙያውም ያው ረጅም አመት ነው ያገለገሉትና ዶክተር ማለት ይሄ ነገር ከዚህ በፊት ተፈጥሮ ያውቃል ማለት ሕክምና በሚሰጡበት ሁኔታ ማለት እንደዚህ አይነት አደጋ ተፈጥሮበት የመጣ ሰው አለ

ግን ይሄ ደግሞ ያመነ ነው የሚመስለው እና የሚቀየሩትን ማተማታል ቀልቆ እንደማናችንም ሰዎች ሲሆኑ ልለያቸው አንችልም። እንግዲህ አንቺ ሞዴንሶች የእኛ ሞዴንሶች እንደዚህ አይነት ነገሮች ይጠይቃሉ። የጠፋ የት ገባ መጨረሻው ሆስፒታልስ ምን ሁኔታ ላይ ነው የሚገኘው የሚለውን ነገር ይጠይቁሻል እና መምጣትሽ ግዴታ ነው። ትክክል ነው። ያው ብዙ እንግዲህ ጓደኞችም እየመጡ ነው። ያው እንግዲህ ትንሽ ስለሚያስቸግር ነገሩን ሁሉም ሰው ገብቶ እንዲጠይቀኝ ያሁንም የምትመለከችበት ሁኔታ ያው የተወሰነ እንግዲህ አዝያዝም ያደረገኛ ምላሴን ና በዛ ሁኔታ ላይ እንግዲህ አብዛኛዎቹን ሰዎች እየመለስን ያለ ነው። ያው አሁን እንዲሁም ቶሎ ድነክ እንግዲህ ወደ ስራ ገበታ እንደምትመለስም ያው ተስፋ እናደርጋለን። እንግዲህ ነካሹም እንግዲህ መጥቶ ሙሉ የህክምና ምድር የሚባለው ላቦራቶሪ ሙሉ ምርመራ ተደርጎለት ነው የሄደው እና በቅርቡ አገግመህ ወደ ስራ ገበታ ወደ ቲሙ እንደምትመለስ ተስፋ እናደርጋለን። በጣም አመሰግናለሁ ንጉስ።